አሉታዊ ተጽዕኖን ሊያሳድር ስለሚችል አንዳንድ ሰዎች ቡናን በፍፁም መጠቀም የለባቸው ወይም ደግሞ መጠነኛ በሆነ መልኩ መጠቀም ይኖርባቸዋል። እነዚህን ሰዎችን እንነግራቸዋለሁኝ። አንደኛ የልብ ምት መዛባት ያለባቸው ሰዎች ናቸው። ቡና የልብ ምትን በማፋጠን እናም የልብ ምት መዛባትን ሊያባብስ ይችላል። ካፌን የነርቭ ስርዓትን በማነቃቃት የልብ ምትን ያፋጥናል። ይህም የልብ ምት መዛባትን ሊያባብስ ይችላል። በተለይ ለአንዳንድ የልብ ምት መዛባት ችግሮች ካፌን የልብ ምት መዛባትን ሊያነሳሳ ወይም ደግሞ ሊያባብሰው ይችላል። የልብ ምት መዛባት ያለባቸው ሰዎች እንደ የልብ ምት መጨመር፣ የደረት ህመምናም፣ የመተንፈስ ችግር የመሳሰሉ ምልክቶች ሊኖራቸው ይችላል። ቡና እነዚህን ምልክቶች በማባባስ ምቾት ማጣትን ሊያስከትል ይችላል። የልብ ምት መዛባትን ለማከም የሚወሰዱ አንዳንድ መድኃኒቶች ከካፌን ጋር ሊገናኙም ይችላሉ። ይህም የመድኃኒቱን ውጤታማነት ሊቀንስ ወይም ደግሞ የጎንዮሽ ጉዳቶችን ሊጨምር ይችላል። ስለዚህ የልብ ምት መዛባት ያለባቸው ሰዎች ቡናን ከመጠጣታቸው በፊት ሐኪማቸውን ማማከር አለባቸው። ሐኪሙ የቡናን ፍጆታ መገደብ ወይም ደግሞ ሙሉ በሙሉ ማስወገድን ሊመክር ይችላል። ሁለተኛ የጨጓራ አሲድ ችግር ያለባቸው ሰዎች ናቸው። አሲድ ሬፍለክስ ወይም የጨጓራ አሲድ ወደ አፍ መመለስ የምንለው ችግር ያለባቸው ሰዎች ቡና የጨጓራ አሲድ ምርትን በማነቃቃት የጨጓራ አሲድ ችግርን ሊያባብሰው ይችላል። ቡና የጨጓራ አሲድ ምርትን በማነቃቃት የጨጓራ አሲድ ችግርን በፍጥነት ሊያባብስ ይችላል። በተለይም በባዶ ሆድ ቡናን መጠጣት የጨጓራ አሲድ ችግርን ለማባባስ ከፍተኛ አስተዋጽኦ ይኖረዋል። ቡና የኢሶፈገስን ጡንቻን በማዝናናት የጨጓራ አሲድ ወደ ላይ ወይም ደግሞ ወደ አፍ እንዲመለስ ያደርጋል። ይህ ደግሞ የልብ ምትንናም ሌሎች የጨጓራ አሲድ ችግር ምልክቶችን ሊያስከትል ይችላል። ቡና የጨጓራ ሽፋንን በማበሳጨት የጨጓራ አሲድ ችግርን ሊያባብሰው ይችላል። የጨጓራ አሲድ ችግርን ለማከም የሚወሰዱ አንዳንድ መድኃኒቶች ከካፌን ጋር ሊገናኙም ይችላሉ። ይህም የመድኃኒቱን ውጤታማነት ሊቀንሰ ወይም ደግሞ የጎንዮሽ ጉዳቶችን ሊጨምር ይችላል። በአጠቃላይ ቡና የጨጓራ አሲድ ችግርን በማባባስናም አዳዲስ ችግሮችን በመፍጠር የጨጓራ አሲድ ችግር ያለባቸው ሰዎችን ይበልጥ ሊጎዳ ይችላል። ስለዚህ የጨጓራ አሲድ ችግር ያለባቸው ሰዎች ቡናን ከመጠጣት በፊት ሐኪማቸውን ማማከር አለባቸው። ሐኪሙ የቡናን ፍጆታ መገደብ ወይም ደግሞ ሙሉ በሙሉ ማስወገድን ሊመክር ይችላል። ሶስተኛ የደም ግፊት ችግር ያለባቸው ሰዎች ናቸው። ቡና የደም ግፊትን በጊዜያዊነት በፍጥነት ሊጨምረው ይችላል። ካፌን የነርቭ ስርዓትን በማነቃቃት የልብ ምትንናም የደም ግፊትን በጊዜያዊነት ይጨምረዋል። ይህ ለደም ግፊት ችግር ላለባቸው ሰዎች አደገኛ ሊሆን ይችላል። ካፌን የደም ግፊትን ለመቆጣጠር የሚወሰዱ አንዳንድ መድኃኒቶችን ውጤታማነታቸውን ሊቀንሰው ይችላል። የደም ግፊት ችግር ያለባቸው ሰዎች ለልብ ምት መዛባት የተጋለጡ ናቸው። ካፌን የልብ ምት መዛባትን ሊያስከትል ወይም ደግሞ ሊያባብሰው ይችላል። ካፌን የጭንቀትናም የነርቭ መረበሽን በመጨመር የደም ግፊትን ሊያባብስ ይችላል። የደም ግፊት ችግር ያለባቸው ሰዎች ቡናን ከመጠጣት በፊት ሐኪማቸውን ማማከር አለባቸው። ሐኪሙ የቡናን ፍጆታ መገደብ ወይም ደግሞ ሙሉ በሙሉ ማስወገድን ሊመክር ይችላል። የደም ግፊት ችግር ያለባቸው ሰዎች ከካፌን ነፃ የሆኑ መጠጦችን መምረጥ ወይም መጠጣት ይችላሉ። በአጠቃላይ ቡና የደም ግፊትን በመጨመርናም የደም ግፊት ችግር ያለባቸውን ሰዎች ሊጎዳ ይችላል። ስለዚህ የደም ግፊት ችግር ያለባቸው ሰዎች ቡናን ከመጠጣት በፊት ሐኪማቸውን ሊያማክሩ ይገባል። አራተኛ ነፍሰ ጡርናም የሚያጠቡ ሴቶች ናቸው። ካፌን ወደ ፅንሱ እናም ወደ ህፃኑ ሊተላለፍ ስለሚችል ቡናን በትንሹ ወይም ደግሞ በፍጹም በእርግዝና ወይም ጡት በማጥባት ወቅት አለመጠቀም ይመከራል። ካፌን የእንግዴ ቦታን ወይም ደግሞ ፕላሴንታን አቋርጦ ወደ ፅንሱ ሊተላለፍ ይችላል። ፅንሱ ካፌንን ከአዋቂ ሰው በበለጠ በቀርፋፋ ፍጥነት ስለሚዋሃድ በሰውነቱ ውስጥ ሊከማች ይችላል። በሚያጠቡ ሴቶች ውስጥም ካፌን ወደ የጡት ወተት ውስጥ ይገባልናም ወደ ህፃኑ ሊተላለፍ ይችላል። የጽንስ መጨናገፍና ያለ ጊዜው መወለድ አደጋንም ሊጨምር ይችላል በእርግዝና ወቅት። አንዳንድ ጥናቶችም እንደሚያሳዩት ከፍተኛ መጠን ያለው ካፌን መጠጣት የጽንስ መጨናገፍና ያለ ጊዜው መውለድ አደጋን ሊጨምር ይችላል። በሚያጠቡ ሴቶች ውስጥ ካፌን ወደ የጡት ወተት ውስጥ ስለሚገባ ህፃኑን ሊያነቃቃውና እንቅልፉን ሊረብሸውም ይችላል። ካፌን የብረት መምጠጥንም በመቀነስ ነፍሰ ጡርና እናም የሚያጠቡ ሴቶች ለብረት እጥረት ወይም ለአይረን እጥረት እንዲጋለጡም ያደርጋል። ካፌን የእናትን የልብ ምት እንዲጨምር እናም የነርፍ መረበሽንም ሊያስከትል ይችላል። ይህም ለእናቲቱ ምቾት ማጣትን ሊያስከትል ይችላል። ነፍሰ ጡር እናም የሚያጠቡ ሴቶች ቡናን ወይም ካፌን ያላቸውን መጠጦችን ከመጠጣት በፊት ሐኪማቸውን ሊያማክሩ ይገባል። ሐኪሙ የካፌን ፍጆታቸውን መገደብ ወይም ደግሞ ሙሉ በሙሉ እንዲያስወግዱ ሊመክራቸው ይችላል። ከካፌን ነፃ የሆኑ መጠጦችን ግን መምረጥ ወይም ደግሞ መጠጣት ትችላላችሁ። በአጠቃላይ ነፍሰጡርናም የሚያጠቡ ሴቶች የራሳቸውንናም የልጃቸውን ጤንነት ለመጠበቅ ካፌንን በትንሹ መጠቀም ወይም ሙሉ በሙሉ ማስወገድ ይኖርባቸዋል ማለት ነው። አምስተኛ ለካፌን ስሜታዊ የሆኑ ሰዎች ቡናን መጠቀም የለባቸውም አንዳንድ ሰዎች ለካፌን በጣም ስሜታዊ ወይም ደግሞ ሴንሲቲቭ ስለሆኑ ትንሽ መጠን ያለው ቡና እንኳን የጎንዮሽ ጉዳቶችን ሊያስከትልባቸው ይችላል ለካፌን ስሜታዊ የሆኑ ሰዎች ትንሽ መጠን ያለው ቡና እንኳን ቢጠጡ ከፍተኛ የሆነ የነርቭ መረበሽ ጭንቀትናም የድንጋጤ ስሜት ሊሰማቸው ይችላል ካፌን የልብ ምትን በማፋጠንናም የልብ ምት መዛባትን ሊያስከትል ይችላል። ለካፌን ስሜታዊ የሆኑ ሰዎች ይህንን ችግር በቀላሉ ሊያስተውሉ ይችላሉ። ካፌን እንቅልፍን ሊያዛባ እናም እንቅልፍ ማጣትን ሊያስከትል ይችላል። ለካፌን ስሜታዊ የሆኑ ሰዎች ትንሽ መጠን ያለው ቡና እንኳን እንቅልፋቸውን ሊረብሽባቸው ይችላል። ካፌን የጨጓራ አሲድ ምርትን በመጨመር የጨጓራ ችግርንም ሊያባብስ ይችላል። ለካፌን ስሜታዊ የሆኑ ሰዎች የሆድ ቁርጠት፣ የሆድ መነፋትናም ሌሎች የጨጓራ ችግሮችም ሊያጋጥሟቸው ይችላሉ። ካፌን ራስ ምታትና ማዞርንም ሊያስከትል ይችላል። ለካፌን ስሜታዊ የሆኑ ሰዎች እነዚህን ምልክቶች በቀላሉ ሊያስተውሉ ይችላሉ ማለት ነው። ካፌን በአንዳንድ ሰዎች ላይ ትኩረትን ሊጨምር ቢችልም ለካፌን ስሜታዊ በሆኑ ሰዎች ላይ ግን ተቃራኒውን ውጤት ሊያመጣ ይችላል። በዚህም ምክንያት ትኩረትን የመሰብሰብ ችግር ሊያጋጥም ይችላል። ለካፌን ስሜታዊ የሆኑ ሰዎች ቡናን ወይም ካፌን ያላቸውን መጠጦችን ሙሉ በሙሉ ማስወገድ ወይም ደግሞ በትንሹ መጠቀም አለባቸው። ከካፌን ነፃ የሆኑ መጠጦችን መምረጥ ይመከራል። ስድስተኛ ደግሞ የሚጥል በሽታ ያለባቸው ሰዎች ቡናን መጠጣት የለባቸውም። መጣልን ወይም ደግሞ መንቀጥቀጥን እንዲነሳባቸው ሊያደርግ ይችላል። ካፌን የነርቭ ስርዓትን በማነቃቃት የአንጎልን እንቅስቃሴ ይጨምረዋል። ይህ ደግሞ የሚጥል በሽታ ላለባቸው ሰዎች የመውደቅ እድልን ሊጨምር ይችላል። የሚጥል በሽታ ለመቆጣጠር የሚወሰዱ አንዳንድ መድኃኒቶች ከካፌን ጋርም ሊገናኙ ይችላሉ። ይህም የመድኃኒቶችን ውጤታማነት ሊቀንስ ወይም የጎንዮሽ ጉዳቶችን ሊጨምረው ይችላል። ካፌን የእንቅልፍ መዛባትን ሊያስከትል ይችላል። በቂ እንቅልፍ አለማግኘት ደግሞ የሚጥል በሽታ ላለባቸው ሰዎች የመንቀጥቀጥ እድልን ይጨምራል። ካፌን የጭንቀትናም የነርቭ መረበሽን በመጨመር የመንቀጥቀጥ ወይም ደግሞ ራስን የመሳት እድልን ይጨምረዋል። የሚጥል በሽታ ያለባቸው ሰዎች ቡናን ወይም ካፌን ያላቸውን መጠጦችን ከመጠጣታቸው በፊት ሐኪማቸውን ማማከር አለባቸው። ሐኪሙ የካፌን ፍጆታን መገደብ ወይም ደግሞ ሙሉ በሙሉ ማስወገድን ሊመክር ይችላል። ከካፌን ነፃ የሆኑ መጠጦችን መምረጥ ይመከራል። በአጠቃላይ የሚጥል በሽታ ያለባቸው ሰዎች የመንቀጥቀጥ ወይም ደግሞ የመወደቅ ዕድላቸውን ለመቀነስ እናም የመድኃኒቶቻቸውን ውጤታማነት ለመጠበቅ ካፌንን በትንሹ መጠቀም ወይም ደግሞ ሙሉ በሙሉ ማስወገድ ይኖርባቸዋል ማለት ነው። ሰባተኛ የተወሰኑ መድኃኒቶችን የሚወስዱ ሰዎች ናቸው። ቡና ከመድኃኒቶች ጋር ሊገናኝ እናም የጎንዮሽ ጉዳቶችን ሊያስከትል ይችላል። ካፌን አንዳንድ መድኃኒቶች ከምግብ መፈጨት ስርዓት ወደ ደም ውስጥ የሚገቡበትን ፍጥነት ሊቀንስ ይችላል። ይህ ማለት መድኃኒቱ በሰውነት ውስጥ በበቂ መጠን ላይደርስ ወይም ላይመጠጥ ይችላል ማለት ነው። ቡና በጉበት ውስጥ ያሉትን ኢንዛይሞች በመለወጥ አንዳንድ መድኃኒቶች በሰውነት ውስጥ የሚሰባበሩበትን ፍጥነት ሊለውጠው ይችላል። ይህም የመድኃኒቱን መጠን በደም ውስጥ እንዲጨምር ወይም ደግሞ እንዲቀንሰው ሊያደርግ ይችላል። ካፌን አንዳንድ መድኃኒቶች የሚያስከትሏቸውን የጎንዮሽ ጉዳቶችንም ሊያባብሰው ይችላል። ለምሳሌ ሁለቱም ካፌን እናም አንዳንድ መድኃኒቶች የነርቭ ስርዓትን የሚያነቃቁ ከሆነ የነርቭ መረበሽ፣ የእንቅልፍ መዛባትናም የልብ ምት መጨመርን ሊያስከትሉ ይችላሉ። ቡና አንዳንድ መድኃኒቶች የሚያስከትሉትን ውጤት ሊቀንሰው ይችላል። ለምሳሌ ካፌን የደምግፊትን የሚቀንሱ መድኃኒቶችን ውጤታማነት ሊቀንስ ይችላል። የመድኃኒት መስተጋብር ወይም ደግሞ ድረግ ኢንተራክሽንን ይጨምረዋል። አንዳንድ መድኃኒቶች ከካፌን ጋር ተቀላቅለው ሲወሰዱ አደገኛ የሆኑ መስተጋብሮች ሊከሰቱ ይችላሉ። ከቡና ጋር ሊገናኙ የሚችሉ የመድኃኒት አይነቶች የደም ግፊት መድኃኒቶች፣ የጭንቀትናም የመንፈስ ጭንቀት መድኃኒቶች፣ የሚጥል በሽታ መድኃኒቶች፣ የታይሮይድ መድኃኒቶች፣ የአስም መድኃኒቶች እናም አንቲባዮቲኮች ይጠቀሳሉ። ማንኛውን መድኃኒት የሚወስዱ ሰዎች ቡና ከመጠጣታቸው በፊት ሐኪማቸውን ወይም ደግሞ ከፋርማሲስቱ ጋር መማከር አለባቸው። ሐኪሙ ወይም ደግሞ ፋርማሲስቱ ስለሚወሰዱት መድኃኒቶች እናም ስለ ቡና አጠቃቀም መረጃን ሊሰጣችሁ ይችላል። በተለይ አዲስ መድኃኒትን ስትጀምሩ ቡናን ከመውሰድ መቆጠብ ተመራጭ ነው። በአጠቃላይ መድኃኒት የሚወስዱ ሰዎች ስለ ቡና አጠቃቀማቸው ጥንቃቄ ማድረግናም ከጤና ባለሙያ ጋር መማከር ይኖርባቸዋል። ስምንተኛ የጭንቀት ችግር ያለባቸው ሰዎች ናቸው። ቡና የነርቭ ስርዓትን በማነቃቃት ጭንቀትናም ድንጋጤን ሊያባበሰው ይችላል። ቡና ካፌን የተባለውን ንጥረ ነገር በውስጡ ይዟል። ካፌን የነርቭ ስርዓትን በማነቃቃት የልብ ምት መጨመር፣ የደምግፊት መጨመርናም የነርቭ መረበሽን ያስከትላል እነዚህ ምልክቶች የጭንቀት ምልክቶችን ሊያባብሱ ይችላሉ። የጭንቀት ችግር ያለባቸው ሰዎች ቀድሞኑ የነርቭ መረበሽ፣ የልብ ምት መጨመር እናም የፍርሃት ስሜት ሊሰማቸው ይችላል። ቡና እነዚህን ምልክቶች በማባባስ የጭንቀት ስሜትን ሊጨምረው ይችላል። ቡና እንቅልፍን ሊያዛባ እናም የእንቅልፍ ማጣትን ሊያስከትልም ይችላል። በቂ እንቅልፍን ማጣት የጭንቀት ምልክቶችን ሊያባብሰው ይችላል። ለካፌን በጣም ስሜታዊ የሆኑ ሰዎች ቡና በመጠጣት ድንጋጤ ሊሰማቸው ይችላል። በአጭሩ ቡና የጭንቀት ምልክቶችን በማባባስ እናም አዳዲስ ችግሮችን በመፍጠር የጭንቀት ችግር ያለባቸውን ሰዎች ሊጎዳ ይችላል ማለት ነው። ዘጠነኛ ደግሞ የእንቅልፍ ችግር ያለባቸው ሰዎች ቡናን መጠጣት የለባቸውም። ቡና እንቅልፍን ሊያዛባ እናም እንቅልፍ ማጣትን ሊያስከትል ይችላል። ቡና ካፌን የተባለውን ንጥረ ነገር በውስጡ ይዟል። ካፌን የነርፍ ስርዓትን በማነቃቃት እንቅልፍን ሊያዛባ ይችላል። በተለይም ከሰዓት በኋላ ወይም ደግሞ ምሽት ላይ ቡናን የሚጠጡ ሰዎች የእንቅልፍ ችግር ሊገጥማቸው ይችላል። ቡና የእንቅልፍን ጥልቀትና ጥራትን በመቀነስ ሰውነት በቂ እረፍት እንዳያገኝ ያደርጋል። ቡና የእንቅልፍ ዑደትን በመረበሽ ሰውነት በተፈጥሮ እንቅልፍ እንዲወስደው ወይም ደግሞ እንዲነቃ የሚያደርገውን ሂደት ይጎዳዋል። ቀደም ሲል የእንቅልፍ ማጣት ችግር ያለባቸው ሰዎች ቡና በመጠጣት ችግሩን ሊያባብስባቸው ይችላል። በአጠቃላይ ቡና የእንቅልፍ ችግርን በማባባስና አዳዲስ ችግሮችን በመፍጠር የእንቅልፍ ችግር ያለባቸውን ሰዎች ሊጎዳ ይችላል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ ቡናን ከመጠጣት በፊት እነዚህን በርካታ ነገሮችን ግምት ውስጥ ማስገባት አለባችሁ። አሁን የጠቀስኩላችሁ ከዘጠኙ ችግሮች ውስጥ አንዱ ካለባችሁ ቡናን ከመጠጣት በፊት ሐኪማችሁን አስቀድማችሁ ማማከር ወይም ደግሞ ከቻላችሁ ቡናን ሙሉ በሙሉ ማስወገድ ይመረጣል ማለት ነው። ምክንያቱም ቡና በእነዚህ ችግሮች ውስጥ የተለያዩ ችግሮችን ስለሚጨምር ማለት ነው። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሐሳብ፣ አስተያየታችሁ አይለኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁሉም ሰው እንዲያውቀው እንዲረዳውና እንዲማርበት ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው